ባስቀመጥኩሽ ቦታ ከዛ እንዳትጠፊ፣ ውዴ የኔ ፍቅር፣ የኔ ተናፋቂ፣ ሁሌ የምጠብቀሽ ቀናቶች የምቆጥረው አንቺን ብቻ ስቤ ስለምትናፍቂ ትዝ ስትይኝ ነው። ውዴ የኔ ፍቅር፣ አብልጬ የምወድሽ ከምንም ከማንም፣ ከፈጣሪ በታች ከአንቺ ውጪ ለእኔ ማንም ዘመድ የለም። ውዴ የኔ ፍቅር በጣም ወድሻለሁ። ደሞ እኮ የምትመጪው በቀናቶች ሳይሆን በወር አንድ ጊዜ፣ ሊያውም አንድ ቀን ሰዓታት ሳትሞይ ሊያውም ለሰከንድ የእኔ ተናፋቂ፣ በቃ ምን ልበልሽ? ዓይን አይኖችሽን ሳይ በቃ ምን ልበልሽ? ምንዴ ልግለጽልሽ? ውዴ የእኔ ፍቅር ከምንም ከማንም አብልጬ የምወድሽ ይሄ ነው ውብ አበባ አንቺ ከሌለሽኝ ማንም አይወደኝም። በቃ እንዴት ልግለጸው እንዴትስ ልንገርሽ እንዴትስ ላስረዳሽ? የኔ ፍቅር ብዬ አበባ እንዳልሰጥሽ አንቺ ራስሽ ከአበባ የበለሽ ከእንቁም የበለሽ ያው እንቁ ነሽ አንቺው። ውዴ የኔ ፍቅር የኔ ተናፋቂ በወር አንድ ጊዜ ብቅ ብትይ በቃ እኔ ወድሻለሁ፣ ከምንም ከማንም ከየቱም ማስብ ከየቱም አብልጬ አንቺ እንደምወደው ግን እንደምወድሽ አንቺ ግን ታውቂያለሽ። እኔ ያለኝ ፍቅር ምን ሀል እንዴት እንደሆነ ግን አንቺ ተረጃለሽ። ደግሞ እኮ ስታምሪ አይኖችሽ አይኖችሽም ሲያምሩ ሁሉም ነሽ ውብ ነው። እኔ ላንቺ ብዬ ሀገሬንም ሁሉን ነገር ትቼ ለአንቺ የተሰደድኩት አንቺን አፍቅሬ ነው። ፍቅርሽ አሸንፎኝ ሀገሬን ልጆቼን፣ ባለቤቴን ጥዬ ስደት የመጣሁት አንቺን አፍቅሽ ነው። ውዴ የኔ ፍቅር፣ አቤት ያንቺ ኃይል፣ አቤት የአንቺ ፍቅር ስንቱና አንበርኮ ስንቱን ጣለ ምድር። ኧረ ላቤን ጠብ አድርጌ እንዲህ የምገጥመው እንዲህ የማለቅሰው ለአንቺ ፍቅር ብዬ በረሃ ላይ ሆኜ ግጥምን የምገጥመው ለምወደው እጅግ ለማፈቅራት ከምንም ከማንም አብልጬ የምወዳት የኔ ውብ አበባ ለኔ ፍቅር፣ በቃ ልዩ እኮ ነሽ። ትንሹን ትልቅ፣ የተጣለውን ከፍ የምታደርጊ፣ በቃ አንቺ ካለሹ ማንም ይከበራል። አንቺን የያዘ ሰው ሁሉም ክብር አለው። ውዴ የኔ ፍቅር ላቤን ጠብ አድርጌ እምትመጪው በወር ያው ልትመጪም አይደለም። ሳምንታቶች ሲያልፉ አንቺም ትመጪያለሽ። ግን አደራሽን ከምንም ከማንም አብልጬ ስወድሽ ከሌ ሌላ ውጪ ሌላ ሰው ማንም አያስትሽ። የኔ አበባ ለማንም አትሁኝም። ባስቀመጥኩሽ ቦታ በእምነት ጠብቂ አደራሽን። ውዴ እንዲህም ስላልኩሽ ኮራ ኮራ አትበይ። በጣም ነው ምወድሽ ከምንም ከማንም ከሁሉም አብጬ። ውዴ የኔ ፍቅር የኔ ውብ አበባ አንቺን የያዘ ሰው አቤት ማማሩ። መልክ መልክ ባይኖሩም ኧረ ምንም ለምንም አይደንቅም መልክም ባይኖረውም ምንም ባይኖረውም አንቺ ካለሽው ግን በቃ እሱ ውበት ነው አቤት ደስ ማለቱ አንቺን የያዘ ሰው አቤት ደስ ማለቱ ደግሞ መከበሩ አረ አንቺ ያለሽው ሰው እንዴት እንደሚያምር ለብሶ ባያምርበት ግን አንቺ ካለሽው ማንንም ነው የሚያከብረው ብቻ አንቺ ኑሪለት ውዴ የኔ ፍቅር መስዋዕትነት የምከፍልልሽ የኔ አበባ ነጭ ላብ አፍስሼ አንቺን ምጠብቀው በወር አንድ ጊዜ እንድሳለምሽ ነው ፍቅር። የኔ አበባ እንዴት ልግለጽልሽ፣ ለአንቺ ቃል አጣሁኝ። በቃ እንዲሁ ልዩሽ ከዓይኖቼ አትጥፊ ብቻልሽ ብቻልሽ። ሀገሬም ስገባ ከቶ እንዳትከጀኝ ብቻ በርክችልኝ ሌላ ከአንቺ ምንም አልፈልግም። ውዴ የኔ አበባ የመልክሽ ማማሩ የስምሽ ማማሩ አቤት አንች እኮ ልዩ ነሽ። በዚች ምድር ላይ ሰውን እኩል ሳይሆን አበላልጥሽ የምታይ ግን አንቺ ፍቅር ነሽ። ለሰራ አንቺን ላከበረሽ አቤት ያለሽ ቦታ በተለይ በተለይ አንቺን ላከበረሽ እዛም እዛም ሳይል ለአንቺ ክብር ኖሮት ሌት ተቀን የተጋ የአማረኝን ልልበስ ያማረኝ ላድርግ ሳይል ላስቀመጠሽ፣ አቤት የአንቺ ማማር። አንቺኮ ፍቅር ነሽ። ውዴ የኔ ፍቅር፣ እንዴት ባለው ቋንቋ እንዴትስ ልግለጽሽ? ወራ አንድ ጊዜ ብቅ ብትይ፣ እኔ ግን ወድሻለሁ። ከምንም ከማንም፣ ከፈጣሪ በታች ላንቺ ክብር አለኝ። ውዴ የኔ ፍቅር፣ እኔ እንዲህ ሳፈቅርሽ አንቺ እንዳትከጂኝ ደግሞ ላለው ብለሽ እኔ እንደሃዋን ናቀናቅ አታርጊኝ። ነጭ ላብ አብሳሽ ጀግና ሴት ስለሆንኩ እኔንም አክብሪኝ። አገርም ስገቢ ደሞ በርክችልኝ፣ ሰላቢ ምቀኛው ኋላ እንዳይወስድብኝ። ውዴ የኔ ፍቅር አይኖቼ የሚበሩት ሀያ ስምንቱን ቀን ደክሜ ለፍቼ ላቤን ጠብ አድርጌ፣ ግን አንቺ ስትመጪ ምንም አይሰማኝ። ምክንያቱም አንቺ የኔ ፍቅር የኔ ወለላ ነች፣ ከምንም ከማንም አብልጬ መወድሽ። ውዴ የኔ ፍቅር የላቤ መተኪያ የድካሜ መርሻ አንቺ የኔ ውብ ነሽ ብቻ ተረጅልኝ። ሀገር ላይ ስትሄጂ፣ ኢትዮጵያ ስትገቢ፣ ማንም ወዲህ ቢልሽ እንዳትታለይ። የኔ ብቻ ሆኚ፣ ከኔ ውጭ ሌላ ማንንም አትመኝ። ውዶቼ ማሮቼ፣ ከገባችሁ ይገባችኋል። አያችሁት አይደል? ድቫይ ሙቀት ከገባችሁ የገባው ሰው ይገባዋል። ኮመንት ጻፉልኝ፣ ላይክ፣ ሰብስክራይብ፣ ሼር አድርጉ። ኮመንት ጻፉልኝ።